ተመቻችልሽ እንደ ተመቸሽ። እንዴት አግቢ አልኩሽ? ምን ፈጣሪ ነው የምትይኝ? እማ በክብር መርቀሽ እንድትሸኝ ይፈልጋለሁ። የተባረከ ትዳር ይሁንልሽ። ከዚህ የተረፈውን እሱ የላኛው ይሙላ። በቃ ይሄው ነው። አነሰ። የዛሬ ወር አገባለሁ እኮ ነው የምልሽ። አንድ ወር አላነሳ፣ ያንሳል። አናግሪኛ እንድታማክሪኝ እኮ ነው ማዋየሽ። ምንድን ነው ያሰባችሁት? ከ እንደዛ ነው የሚባለው። በአስራ ስድስት ልንጋባ ወስነናል። ትንሽ አልፈጠነም? ፈጠን? እኔ ምን አቃለሁ። እንዴት አታውቂም? ይህንን እንድትነግርኝ አይደለም እንዴ ማዋራሽ? ምን ይዛችሁ ነው ግን በወር ውስጥ እንጋባለን የምትሉት? እንዴት ምን ይዛችሁ ሰርግ የመደገስ ሀሳብ የላችሁም? እኔ እንጃ እንደ ኪሳችን ሁኔታ ነው። እንደ ኪሳችን ሁኔታ ማለት የተጋነነ ነገር የሚኖር አይመስለኝም። ሽማግሌ ቢላክና እነሱ ቢመክሩበት አይሻልም። ሽማግሌ አንቻል ነገር ሹንኬት አምጥቶ ይመክራል። የሰርጉ ቀን ላይ እናንተው ምከሩ። ለመሆኑ ግን ሽማግሌ መቼ ይመጣል? ጠቢቡማ ነገ እሑድ ካልሆነ ብሎ ነበር። እኔ አይሆንም አልኩት እንጂ እኛ ቀድመን ማወቅ አልነበረብንም አሁን ለሚቀጥለው ሳምንት ያዘጋጁ። ይሄ ነገር የነ ቶሎ ቶሎ ቤት እንዳለ ተጋብታችሁ፣ የት ነው የምትኖሩት? በምንስ ነው የምትተዳደሩት? ይሄን ይሄን ሁሉ አስባችሁበታል? ምንም ይሁን ምን ቶሎ መጋባት አለብን። ምን መዓት መጣ? በቃ ጊዜ ማባከን አያስፈልግም። አርግዘሽ ከሆነ ንገሪኝ እንጂ ለሌላው ቀስ ብሎ ይደረሳል። ነው እንዴ ምን እንደዛ ነው ወንዲ፣ ቆይ ቅሪት ነሽ እንዴ? አው ዘንድሮ መቼም በእኔ ላይ አልታጠቅሽም። ለመሆኑ ለምን ሁሉ ስንት ወር አድርገሻል? ሶስተኛን ጨረስኩ መሰለኝ። አብርሃም፣ አይ ወላዲተ አምላክ፣ እርግጠኛ ስላልነበርኩ ሳልመረመር ቆየው እንጂ ነገሩስ ልጅ ነው። ሳልዘጋጀ የልጅ እናት መሆኔ ነው የኔ ሳይንሳችንም ሳትዘጋጀ ልጃ ስላደርግሽ፣ አረ ወጉ ቀርቶብኝ ከዚህ ጉድ የሚገላግለኝ ማለኝ እና ምን ትያለሽ? እንደዛማ ከሆነ እኔም ነገር ሽማግሌ ቢመጣ ይከፋኝ። የኔ ዘመዶች እንደሆነ ነፍሳችሁን ስጡ ብላቸው ይሰጡኛል። እንኳን ለእንደዚህ አይነቱ ቁም ነገር ለነገማ አይሆንም። ጠቢቡን አይሆንም ብዬ ሀሳቡን አስለውጫዋለሁ። መቼም ቀደም አድርጋችሁ ብትናገሩ ጥሩ ነበር። የሆነ ሆኗል። እንግዲህ አባትሽ ለፍቶ ያኖረልሽ ሀብት አለ ለሰርግሽ። ሰርግ ምን ነው ደነገጥሽ? ሰርግ የሚለው ሀሳብ ነውማ፣ እና ሊቀርልሽ ነው። መቼም ለቤቱ አንድ ልጅ ነሽ፣ እንደ ነገሩ አትሸኝ ደግሞ የሆቴል ምናምን የምትሉትን ነገር ተውት። እዚህ ግቢ ላይ ሁለት ድንኳን እጥልና እስከ ዛሬ እየጠራ ሰርግና ክርስትናውን ሲያበላ ያኖረኝን ጎረቤትና ዘመድ ጠርቼ ዓለሜን አሳየዋለሁ። እዚህ አረውዲያለኝ ዘንድሮ፣ መቼም ሞቻይ ሳይሆን አይቀርም። በአንድ ወር ውስጥ ሰርግ ደግሳለሁ ብዬ እዚሁ ድፍት ብዬ ቀር እንደሆነ አለ እሬት አባቱ። ለየትኛው እድሜ ነው ደግሞ ልሞታ እኔ? ሁሉም ነገር ግራ ነው። ይገባኝ እኖ በቀረብኝ ባልጀመርኩት ኖሮ ይሄ ኃይሉ ያለበት ቤት ለአንቺ ተብሎ ነበር የተሰራው። እሱም እንግዲህ እዚህ ብዙ ስለማይቆይ እናንተ ከፈቀዳችሁ ትኖሩበታላችሁ። ግቢው እንደሆነ ሰፊ ነው፣ እንኳን ለአንቺ እና ለልጆችሽ ለማንም ይተርፋል። ጩሂ ጩሂ የሚል ሀሳብ ይመጣብኛል። ምን ሆንኩ ብለሽ ለምን እንደ ጓደኞቼ ቆም ያልቀረውም ብለሽ እስከ ዛሬ ጓደኞችሽ ወልደው ከብደው ብቻሽን ቀረሽ አልነበር ስትይኝ የነበረው። የዘመኑ ልጆች ምን ማን አላችሁ አገባችሁ ሲሏችሁ ስትፈቱ፣ ተጣላችሁ ስትባሉ ስትዋለዱ ነው የምትገኙት ይሁን እንኳንም ዕድሜ ሰጠኝና ይህን ሁሉ ለማየት አበቃ። እዚህ ቤት ያሉትን ሰዎች ሁሉ ዛሬውኑ ስብሰባ ጥሪልኝ ባህሩ፣ ኃይሉ፣ በለጥሻቸውን ማንም እንዳይቀር አስቸኳይ ነው ባያቸው። ለምን ለምን እንደሆነ እዛው ትሰሚው የለ ቶሎ በይ ብቻ። ማታ በይልኝ አስራ ሁለት ሰዓት ላይ የስብሰባ ሰዓት ይከበር ነግሬያለሁ። ባለፈው ተገናኝተን ካየው አሁን በጣም ተለውጣል። እንዴት? ያኔ በጣም አዝነህ ጠቁረህ ከስተህም ነበር። አሁንስ ፊት ላይ የማነበው ደስታ ከምን የመነጨ እንደሆነ አልገባኝም። ምን አገኘ? የምንኖርባት ዓለም በራሷ ዛባያ ላይ እንደምትሽከረከር ታውቂያለሽ? እንዴት ማለት? ምድራችን እንደ ኳስ ናት፣ አንድም በፀሐይ ዙሪያ ሁለትም በራሷ ዛባያ ላይ ትሽከረከራለች፣ የሚል ነገር መቼም ተምረሻል። ልጅ ሆነን በጂኦግራፊ ነው ይቺ አለም በጣም ትዞራለች። በፀሐይ ዙሪያ ስትሽከረከር ቀንና ጨለማ አይፈጠርም። በራሷ ዛቢያ ስትሽከረከር ደግሞ ወቅቶች ይቀያየራሉ። ምን ለማለት ፈልገ ይህንን እንዳነሳው ግልጽ አልሆነልኝ። እንኳን የእኛ ህይወት እቺ የረገጥናት ምድር እንኳን ባለችበት ረግታ እንደማትቆም ምሳሌ ለመስጠት ያ፣ እኮ ምሳሌው እያወራን ካለነው ጉዳይ ጋር ምን ያገናኘው? ባለፈው ጥቁር ከስተ ነበር፣ አሁን ደግሞ ፊቴ ላይ ደስታ እናነባለሁ አላልሽም? ሰው ማንን ይመስላል ብቲ ኑሮውን ይሉሻል። ይሄ ባለፈው ስታይኝ ውስጤ ደስተኛ አልነበረም። የምወዳቸውን ለመኖር እንኳን ምክንያቶቼ ናቸው የምላቸውን ውድ ውድ ነገሮች አጥቼ ነበር። ስለዚህ ተከፋው መከፋቴን በፊቴ ላይ አነበብሽም። ህይወት ማለት ደግሞ እንደዚህ ነው። አንዴ ታጫለሽ፣ ሌላ ጊዜ ታገኛለሽ። ልክ የመሬት ዙረት ቀንና ጨለማ እንደሚፈጥረው ህይወታችንም እንዲሁ ደስታና ሐዘን ይፈራረቅበታል። እንደ መሬቷ ክብነት ይዞራል። አንዴ ይመሻል፣ ሌላ ጊዜ ይነጋል። ይመሻል ይነጋል፣ ይመሻል ይነጋል። ግን ቢመሽም መንጋቱ አይቀርም ብሎ ተስፋ ማድረግ ጥሩ ነው። ነጋ ብሎ ደግሞ ጨለማ እንደሚመጣ መርሳትም አያስፈልግም። ሲመሽ የምናገረው አልገባሽ። አንተም ይገባሃል መሰለኝ ስላለው ስለተጨበጠው ነገር ብቻ አውራ። ይሄ ቅዠትና ፍልስፍና ነው የሰለች። እሺ ተይው። ጭራሽ ለይቶላ አፍክ እንዴ? በቃ ተይው አልኩ። እኔም የመጣሁት ለዚህ አልነበር። በጥብቅ ፈልጋለሁ ሲል ምን ችግር ገጥሟት ይሆን ብዬ ሐሳብ ገብቶ ነበር። ለነገሩ በደህና አይቶ የብሹ። ደህና ናት። ደህና ናት። ለምን አላመጣሽም? እኔ እናንተ ብቻችንን እንድናወራ እሺ ስለምን እንድናወራ ፈለግሽ? ስለ ሁለታችን ግንኙነት፣ ስለ ትዳራችን፣ ስለ ወደፊቱ። ደስ ይለኛል። ምን እንሆን ትያለሽ? መጀመሪያ አንተን ማወቅ ነው የፈለግኩት። እኔንማ አቋሜን ደጋግሜ ነግሬሻለሁ። አንቺን እወድሻለሁ፣ ሚስቴን ልጄን ማጣት አልፈልግም ብዬሻለሁ። እንደዛ ከሆነ አንዴ መጨረሻ እድል ልሰጥ እፈልጋለሁ። የምሰራበት መስሪያ ቤት ውስጥ ክሬዲት አሶሲዬሽን የሚባል ነገር አለ። ክሬዲት አሶሴሽን ውስጥ ከገባ በየወሩ ከደሞዝ ብር እየተቆረጠ ይቀመጣል አሉ። ከዛ ያስቀመጥከውን ብር እጥፍ ተበድረ ለፈለግከው አላማ ማዋል ትችላለህ። ጥሩ ነው። እኔም በዚህ የብድርና ቁጥር ማህበር ውስጥ ገብቻለሁ። ጥሩ አድርገሻል። ስጠይቅ የሆነ ብድር የሚመቻችበትን ሁኔታ ነግረውኛል። ገንዘብ ማግኘት እችላለሁ። እሺ፣ ሀሳብ ምንድን ነው? ስለ ማህበሩ? አረ ስለ ብድሩ። ብድር ባገኝልህና ተመለሰ አሜሪካ ብትሄድ ብዬ አስቤ ነው። የመመለሻ ትራንስፖርትን ማጥፋት አይደለኛ መለየት ምክንያት የሆነው። ብድር ላምጣ ሄደ ስራና ብድሩን እንመለስ። ከዛ በኋላ የሚሆነው እናያለን። ከዛ በኋላ ምን ሊሆን ይችላል? ራስን ታሻሽላል። እኛንም ትወስደናል? ያኔ እንደ ቤተሰብ አንድ ላይ በፍቅር እንኖራለን እንደ ድሮ። እሺ ምን ታስባለን፣ አሜሪካ ብሄድ ምን እጠቀማለሁ አይነት ጥያቄ ነው። ከ12 ዓመት በላይ ስትኖር ምን ተጠቀመ እሱ አይደል? ግራ ይገባል። ከዚህ ምድር ላይ የተፈጠረውን ነገር ሁሉ ሊገዛልኝ የሚችል ብር ላጠራቅም ብዬ ለፋ፣ ወጣ፣ ወረድኩ አስራሁለት ዓመት የሰራሁበትን ብር አስራሁለት ወር ባልሞላ ጊዜ ውስጥ ተረባርበን ቡና አድርገን አጠፋነው። ከዛ ምንድነው የተረፈኝ ብዬ ሳይ ምንም፣ ትዳሬን አላቆምኩበት፣ ልጄን አላሳደግኩበት፣ ጓደኛ አላፈራውበት፣ ወይ እንደ ሰው አልበላው አልጠጣውበት፣ ብቻ ተስፋ አልገዛበት ሞከርኩ። በገንዘብ የማይገኘውን ሀብት። ምንድን ነው የምታወራው? ሰው ደስታ በምን ያገኛል ብለሽ ጠይቅኛል። አሜሪካ ትሄዳለህ አትሄድም? ምን ቀረኝ ብዬ እሱም ብቻ መልስል። ምን ቀረኝ ብዬ አሜሪካ ሄዳለሁ። ምን አልክ? የዚህ ምን አለኝ ብለህ ትቀመጣለህ። ትዳር፣ ልጅ፣ ቤተሰብ፣ ሀሳብ በሀሳብ ብቻ ይኖር መሰለህ? ሀሳብ ከሌለ ታዲያ በምን ይኖራል? እኔ እኮ ዝም ብዬን ምላፈ መለወጥ፣ መሻሻል የምትችል ሰው እየመሰልከኝ በከንቱ ጊዜን አጠፋ። እንነጋገር ነው አይደል ያልሽ? እናውራ። አትለወጥማ። ተለወጥኩ እኮ ሰው ስንት ጊዜ ይለወጣል? እና እዚህ እኖራለሁ ማለት ምን ማለት ነው? መለወጥ እንደዚህ ነው። እስኪ አንድ ጥያቄ ልጠይቅሽ። አልጋ በአልጋ ፕሮጀክትን በስራ ላይ ለማዋል ምን ያህል ጊዜ አጠፋ? እሱን ነገር እንዳታነሳብኝ። አንቺ መስማት ካልፈለሽ ትተያለሽ እንጂ እኔ በዚህ ፕሮጀክት ስራ ላይ መሰማራት፣ እዚሁ ቁጭ ብዬ አልጋዬን አመርታለሁ። ከአሁን በኋላ አሜሪካ ኬርኩ የሚሄደው ለአልጋ በአልጋ ፕሮጀክት የውጭ ገበያ ለማፈላለግ ብቻ ነው። አብዳል ለይቶልሃል። እንደ ዛሬ ጤንነት ተሰምቶኝ አያውቅም። ፊቴ ላይ ያነበብሽው ለውጥም እብደቴን የሚናገር አይመስለኝም። እና ምን የተጨበጠ ነገር ይዘ ነው ይሄንን ሰው ሊገዛው ቀርቶ ሊሰማው ፈቃደኛ ያልሆነን የአልጋ በአልጋ ፕሮጀክት ጉዳይ ተስፋ አድርገን የምትቀመጠው? አልነገርኩሽም? እንደ ከባህሩ ጋር መስራት የጀመርነው ሳምፕል ውብ አልጋ ሆኗል። ብዙ ሰዎች አይተውት ወደዱት። ያኔ የገበያ ጥናት ሰርታ አምጣ ያለኝ ድርጅት ባለቤቶች እንኳን አልጋዬን አይተው ሀሳቡን ሊገዙኝ ተስማም። በእውነት ሀሳቡን ለመግዛት ያቀረቡት ዋጋና እኔ ለዚህ የፈጠራ የከፈልኩት አልመጣጠን አለኝ እንጂ እና እናማ በድርድር ላይ ነኝ ይልሻለሁ። በደህና ብር ከሸጥከው ተመለስ አሜሪካ ትሄዳለሁ። አሁን ያበርሽው አንቺ በሰሽ። አሜሪካ ለፍቼ የማገኘውን ብር እዚሁ ካገኘሁት ምን ልም ብዬ ሄዳለሁ። አሜሪካ አትሩት አልተቀበረም። ይሄው ነው አቋምህ? እኔን ደስ ስላለኝ ደስ ሳይልሽ ደስታ ዕድሜ እንደሌለው እርግጠኛ። እስኪ ለሁላችም ዕድሜ ይስጥንና የሚሆነው እናያለን። ያለ ትጎዳለህ። ባለፈው ከደረሰብህ ውድቀት በላይ የሚያሳዝን ነገር ይገጥማል። እኔ ደግሞ ያ እንዲሆን አልፈልግም። ይልቅ አልጋ የለም ማለት ነው። ማን ያውቃል፣ ትወጅልኝ ይሆናል። ለመጨረሻ ጊዜ እድል ሰጠ ሞክሬያለሁ። ግን አሳዝነኸኛ ኃይሉ፣ የሚለወጥ ሰው አይደለም ያለኝ አባቴ እውነቱ ነው። ምክሩን ብሰማ ኖሮ ዛሬ ግሬን አላነሳም ነበር። እማማ ጥፌንም በዛው ሰላም ተያቸዋለሽ። ብሌል ሊድሩ ሽር ጉድያው ነው። ስብሰባ ጠርተዋል በሰርጉ ጉዳይ ላይ እንድንመካከል። ተነጋግረን እንኳን መግባባት አልቻለ የእኔና ያንተ ትዳር አብቅቶለታል። አንድ አልጋ ለብሌንና ለጠዩ ውስጡታ ልሰጣቸው አስቤያለሁ። ምን ታስብያለሽ? ደደብነ ከሁሉ በፊት ግን መቼም አይለወጥም ላሉት አባትሽ አንድ አልጋ ማስታወሻ ሳያስፈልጋቸው አይቀርም። ሁለተኛ ልጄን ሚስቴን ብለን እንዳትፈልገን። እሺ እሺ፣ አትፈልገን ካልሽኝ አልፈልጋችሁ። ለመጨረሻ ጊዜ ግን አንድ ነገር ላስቸግርሽ። በአንተ ተስፋ ቆርጫል አልጋዬን ተይልኛል። አሁን ምን የሚሰራ ሂሳብ ተገኘ? የብሌንን ነው የሰርግ ወጪ እንድናሰላው ነው። እንዴ ይሄ ነገር አመረረ ማለት ነው? እንዴ እንዴት አያመርም? ልጅ ከመጣ ወዲያ ልጅነት አለ እንዴ? እንዴት ልጅ ከመጣ? ብሌን ቅሪት መሆኗን አልሰማሁም ለማለት ነው? አይደረግም ተደርጎ መቼም፣ የዘንድሮ ልጆች የት ውላችሁ የት እንደምታድሩ አይታወቅም። የትም ገብታችሁ ችግር እየጎተታችሁ ስትመጡ መሸከም ብቻ ነው ያለብን። ሌላ ምን ምርጫ አለ? እና አንቺ በጋብቻው ላይ ተስማምተሻል? ባለስማማ ምን አመጣለሁ። እነሱ እንደሆነ ሀ ሳይሉ ሁሉም ጨርሰው ታርፈዋል። ተጠቃለ እገባሉ እንጂ አይሆንም ብልስ ማን ይሰማኛል? ብቻ ሀሳባቸውን ሳይቀይሩ እንደምንም ሽክፍ አርጎ ሁለቱንም በትዳር ማሰር ነው። የጠቢቡንም አባት ናግሬው ነበር። እሳቸው ምን ይላሉ? እሱ ቀለኛ ነው እናቴ። መቼም ሰርተው ወይ ተምረው ከላያችን ላይ አልወረዱም። እስኪ ይጋቡና ደግሞ እኛን ለቀቅ ያደረጉ እንደሆነ እናያለን። አይለም ትዳሩ ባይችሉበት፣ ዞሮ ዞሮ ግን ዕዳው ለእናንተ መትረፉ ይቀራል። ትዳር ምን ችሎታ ይጠይቃል? እንኳሆናለን ካሉ አብረው ይግማሙ እንጂ፣ ከዚህ በኋላ እኛ ምንም አያገባል። ለማንኛውም አሁን ወደ ጠራሽ ጉዳይ ቁጥሮቹን ንገሪኝ ደምሬ በወረቀት አድርጌ እሰጥሻለሁ። ደግ እሺ፣ ያዝ እንግዲህ ከጤፍ እንጀምራለን። እሺ ጤፍ ሁለት ኩንታል በል፣ ሁለት ኩንታል በሶስት ሺህ ብር ማኛ የተባለ ቢገዛ ለሰራተኛ፣ ለተሸካሚ፣ ለአብኪ፣ ለጋጋሪ አንድ ላይ አራት ሺህ ብር ቢሆን፣ በል እሺ ያዝ። አዎ እነበርበሬ፣ እነቅመም፣ ማገዶ ጻፍ እንጂ ሰንጋ ደግሞ ስንት ገባ ይሆን እናት ድንኳን በል እሺ ደግሞ ለእኔ ደግሞ ፍት ፍት የመሰለች አበሻ ልብስ አሰፋለሁ እሺ ይሄን ግቢ በሙሉ ሊሾ ባሰራው ቤቱ ቀለም ቢቀባ የምግቡን ጨረስን እቅቤ ነ ራስች ዘይት ወንበር ከበሮ ለተሸካሚ። አይ አሁን ነበር ያቺ አህያ ታገለግለኝ ነበር። እስኪ ምን አለበት ብትነግረኝ እንደው፣ ባልገዛህ እንኳ ላለብህ ጊዜያዊ ችግር ሳንቲም አላበድርህም። ነብር ደምር እንጂ ምኑ ልደምር? አንቺ እኮ ገና የሚገዙትን እየዘረዘርሽ ነው እንጂ የነገርሽን ቁጥር የለም። ሮዲያ ታዲያ አንተን ለምን እኔ የምፈልገውን ስነግርህ አንተ የገበያውን ዋጋ አጣርተህ ደምረህ እንድታመጣ አይደለም? አሃ ነው እንዴ? እና የመደመር መደመርማ በለጥሻቸው። እዚህ አለችልኝ አይደለ እንዴ? ቆይ ግን አንቺ ሁነሽ እንዴ ደጋሿ? ኋላስ አንድ ልጅ እኮ ናት። አንተ ብሌን ግን እድለኛ ናት አባታ። ይሄን ዓለም ላይ ምን ያበታደለ ምን ያረጋል፣ ሞት ቀደመው። እሺ ሌላስ እኔ እኮ ገና ሳልይዘው ይደናገረኝ ገባ። ምን እንደሚያስፈልግም ጠፋኝ። ያችናት ነፍሷን ይማረውና እንደው ገበናይን ሸፍና አርጋ ስንቱን ድግስ ነበር የተወጣቸው። ቬሎ፣ መኪና፣ ዲኮሬሽን፣ ባንድ የመሳሰሉት ነገሮችስ? አሃ እሱን እሱንማ ራሳቸው ይቻሉ። ደግሞ በሰርጅና ለሰርግ አዝማሪ ፍለጋ ሀገር ላካልልልና እሺ፣ ሌላስ? አስባ እንግዲህ ራስህ እስኪ ብትናርገህ ለሰርግ ምን ያስፈልጋል የሚለውን አምጣና ማታ እዛው ስብሰባ ላይ እንመከርበታለን። ትልቁ ጉዳይ ተረስቷል፣ ስናግርህ። ገና ምኑ ተይዞ ምን ረሳን ይሆን? ልጅ በዓል በዓል። የምን በዓል? የብሌን በዓል። በዓል በሌለበት ሰርግ አለ እንዴ? እንዴ ጠቢ ወይት ይሄዳል። የሰማኸው ነገር አለ እንዴ? ምን መሄጃለሁ ብለሽ ነው? ባለ መሆን ይበቃል ወይ ብዬ ነው እንጂ። አይ ወዲያ በለበል። ያውርድ አባቴ አምላክ። ጀመርክ ደግሞ። በለመዳ ፈሷ ፊት ይህንን ነገር እናገራለሁ ብለህ ትሞክርና በምናምን አናትህን ብለህ የእሷን ሰርግ አልጋ ላይ እንዳታሳልፈ። አልጋ ብትይ የኃይሉን አልጋ ማታ ታዩት አሏችሁ፣ ይዞት ይመጣል። እኔ መች ለቀልድ ጊዜ ተረፈኝ። አልጋ በአልጋ አልጋ በሰማይ እያላችሁ ስትቀልዱ እናንተን ማን ቁጭ ብሎ ይሰማል። እኔ ስንት ሀሳብ ያለኝ ሰው ነኝ እናቴ። ከፊት የቀላል ጉዳይ አይደለም የሚጠብቀኝ፣ ሰርግ እኮ ነው። ያው ሽማግሌዎቹ ለሳምንት ተብለዋል። ለወጉ ያህል ነው እንጂ እኔ ባይሄዱም ግድ የለኝም። እኔ ግድ አለኛ የምታገባው እኮ ከዚህ በፊት ያላገባች ልጃገረድ ነው። አንቺ ደግሞ ካረጎ ዘወዲ ልጃገረድነት አለ ቢሆንስ ከወደፊቱ ባሌ ጋር እንጂ የትም ስማግጥ አረገዝኩ ስሉሽ ናይልቅ። ይሄ ሰርግ ያመጣው እንጉልንግርሽ የምን ጉድ! አሜሪካ ያሉት ወንድሞቼ አውሮፓ የሚገኙት እህቶችና የአክስቴ ልጆች አረብ ሀገር እንኳን ያሉት የአጎቶቼ ልጆች እየደውሉ የሰርጉን ውጪ እኛን የምንሸፍነው እያሉ አረብ አክህ ታድለ። ከጠዋት የጀመርኩ ጆሮዬ እስኪነድ ድረስ እነሱን በስልክ ሳናገር ነው ያልኩት። እማዬም የሆቴል ሰርግ ምን ሲደረግ ብላለች። ምግብና መጠጡን ትችላለች። የመቋቋሚያ ገንዘብና ከተጋባን በኋላ የምንኖርበት ቤት ልትሰጠንም ቃል ገብታለች። በሰዎች ትብብርና እርዳታ ብቻ ሰርጉ ሰርግ ትዳሩ ትዳር የሆነ ጋብቻ የኛ የመጀመሪያ የሚሆን አይመስልሽ ወይ? ካለው ተወለድ ወይ ካለው ተጠጋ የሚባለው እውነት ነው። እኛ ለስርጋችን ብለን ልዩ የገቢ ማሰባሰብ ያዘጋጀን አይመስልም። ስጦታው ሲል እግዚአብሔር ይወደናል። በጣም ጠይቄ አሁን በአንድ ወር ውስጥ አይደለም በሳምንት ውስጥ መጋባት እንችላለን እንችላለን። ገንዘብ ካለ በሰማይ መንገድ ምን ይቸግራል ብለሽ ነው። ታዲያ ምን አሰብክ? አንቺ ምን ታስቢያለሽ? ከልጅነቴ ጀምሮ ሰርጌ ጀምሮ ድል ያለና በኢትዮጵያ አይደለም በመላው ዓለም ተወዳዳሪ የሌለው እንዲሆን እመኝ ነበር። ድል ድል ድል ድል እንዴት ያለ ድል! በቃ በጊነስ ቡክ ድንቅ የሰርግ አይነት ላይ እየሰፈረ ለምሳሌ፣ ለምሳሌ እንግዶቻችንን በሙሉ በሊሞዚን ውስጥ አድርገን አዲስ አበባ ለአዲስ አበባ እያንሸራሸርን ብንውል አዲስ የሚሆን አይመስለኝም። ሲያገባ ሰርጉ ቦታ እንግዶቹን በአውሮፕላን ከአንድ ሀገር ወደ ሌላ ያጓጓዘው እግር ኳስ ተጫዋች ማን ነበር? ብቻ አዲስ ነገር ፈልጌ የተሻለ የተሻለ እሺ፣ ወይ ለእንግዶቻችን በሙሉ አንዳንድ አንድ ነጭ ፈረስ ሰተን የፈረስ ፌስቲቫል ብናስመስለውስ፣ ብለን የተሻለ ማሰባት እንጂ እንግዶቻችን ሴቶቹ በሙሉ ቬሎ፣ ወንዶቹ የሙሽራ ልብስ ቢለብሱስ? የተሻለ ሲልሽ፣ ጭራሽ የወረደ አደረግሽው። ሴቱ ሁሉ ቬሎ ለብሶ አንቺ ሙሽራዋ እንዴት ጎልተሽ ልትታይ ትችያለሽ? ደግሞ ይሄንን ሃሳብ እውን እናድርገው ብንል ሰርጉን ትተን ስፖንሰር ፍለጋ ልንዞር አይደለም። ለምን ዘመዶቻችን የሚሰጡን ብርስ ምን አገባን ብለን አይኔ አይኑን እናጥፈው እንዴ። ግን አይገርምህም? አሁን ስራ ልንሰራ አስበናልና ብር ስጡን ብትል ይሰጡን ነበር። እኔም እኮ እሱ ነው ይገርም። ዘመዶቼ ቢሆኑም ታዝባቸዋል። ሳምሶን ታደሰ፣ መሠረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ይጫወቱላችሁ። ፀሐፊዋ መዓዛ ወርቁ ናት።